የትም እንዳልነበረች ሆና መኖሬ ሀሳብ ሳይሆናት ሳልፈልጋት ብዙ ዘመን ውሃ ሲጎድል ለመሻገር በየፊናችን ቆመን እኔም እሷ ስንጓትት ከማይሰነብት አይደለና ልብ ለልብ እጅ ለእጅ ለመያያዝ ከሚቸግር ጋር የመሰንበቻን ነገር ስናላምጥ አንጀት ማይገባ ከጂ መላሳኝ ነው ከንፈር በዚህ መሀል ቀኖቻችን በእንቅልፍ ከጣልናቸው ናቸው ገላዎቻችን ጎደ እየመዘዙ አመታት ፈጠሩ። እኛም በየፊናችን ምናልባት ነበረና አምላክ ተስፋችን ጠበቀችኝ ካለ እውቀት አጣደፈኝ ሀውን አፍቆት ኋላ ወንዝ ጠሎ ለመሻገር ሲጎነበስ ውሃ ጀርባ ካለ ድንጋይ እየነጠርኩ በእሷ በኩል እሷ ሳትሻገር የሚሻገር እኔን አየች ለመሄድ የቆመ እግር አጥፋ ተሻግራ ከምትሄድበት እቅፍ የገብታ ደረሰች ስንታያይ ውስጣችን ምን እንደነበር ተላቀስን የሆን ነው እንዳለ ነገር ነገርኳት ኳት ምን እንደጣለኝ ሳትኖር ምን እንዳገኘ የእናትን ተረከዝ መራቅ አይተው ካለባህል ልጅ ሲበድሉ የልጅ ልብ ደግሞ ውሃ አይደል የበረዙትን ይመስላል። ኋላ እናት ከሄደችበት ስትመለስ የደረቀ እንደሚለጥ ሆድባሽ የልጅ ልቅሶ በሌለሁበት የሆነችውን መታቀፍ እያስቆጠራት ውሃ አሳልፎኝ እስካያት ምን እንደከፋት ብቻ ተላገዝ! ነጠላ ስለማያሞቅ አሊያም ግርማ ስለማያስገኝ ጨፈቃ ጣራ ማገሩ መቅደስ እንደማያሰኝ ፍጥረትን የገባበት ይቀድሰዋል የተቀበለች ጻደቀች ማሳደርኳ ተረፍቶ ጊዜ ሁሉን ሲያደርግ እኛ በዚያ ነበር ከተገናኘበት ቦታ እኔም ወንዝ ሲሻገር ያገኘኋትን ሌላ መሻገር እንዳያስረሳኝ ቢጠሩኝ በስር ለመሄድ አይደልና አካሌን ጥላይን ከገላዋ ላላነሳ ብዬ እንደዋርካ ጠብቅ የጸና ወንዝ ሞላ በሁኔታው ተሳሳቀ። ጊዜ ገብቶ በዚህ መሀል ብዙ አየን። ብዙ አይተን አንድ ክፉ ጎዶሎ ቀን ወንዝ ተኛ በደረቱ በልቡ ሲሳብ ስክነቱ ይህን አይታ የትም እንዳልነበረች ሆና ተነሳች። ገና ሳለቅ ባልጠና ልብ ባልሰከነ መለያየት ግድ እንደሆነ ነገረች። ወንዝ ጎደለ ልሻገር ልሂድ አለች። እንለያይ ሳቃችን ይለቀስለት። ግራ ገባኝ ከመቼው አድገው ተከጨ ከምንው ጎምረቶ ጫጨ መቼ የጣል ነው አነቀፈን በማን የሳቅ ነው ተረፈን በወንዝ ሙላት ቃል ሳይወጣኝ በልቤ እየተሳብኩ በአይኔ ብቻ እየተነሳው እየወደቁ ተማጸንኳት አንድ ቢሉሽ ሁለት የምትይው ቃላለሽ እስኪ ከፍቅርሽ ምን አወቅሽ? መለያይ የትዊታርም ካለፈው መውደድ ካረገች ነገር የቱ ምሽት ነው ያደፈው መለያይ ልቤ ጸጉር የሚያስነጭ ሐዘን በጨለማ አስረው ዝም እንዳለ ነው። ኦና ሆዴ ውስጥ ለቅሶ እየተጮኸ ይደርቃል አይኔ በንባ የማይመልሰው ያጭ ፊት እንደመረቀዘ ያንቀላፋል። አፌን ለተማጽነው ስከፍት እድሜው ሁለት ምዕት የሚሆን አረጋዊ ጨለማ ሆዴ ውስጥ ተጠጥሏል። ይሄ ይሄ እንደማትመለስ ነገር የለም። ነገር ግን እዚህ ጸጉር ለብሶ ካረመመ ቅሌውስ በምሳር እንደሚታረድ ዛፍ የሚያቃስት ድምጽ ይሳሰባል። እንለያይ ይሆንሻል ከኔ በቀር ይቻለኛል ካንቺ ውጪ፣ እስኪ እንሞክር እኔን ካላንቺ ላሰብ፣ ሳጠሪም እራስሽን ገለጪ። እንለያይ እንግዲህ ይቆረጥ ካልሽ በይ ተነሽ፣ ወደ ተገናኘንበት ቀን ተመለሽ ብዙ ወዳዳረገን ወዳካረረን ቦታ ዙሪ ሄደሽ ከልቤ ያተያየሽን የውሃ ወገብ ስበሪ። ያ ነው መለያየት ልላት ብፈልግም ሳልላት ወንዝ ሞላ። በሁኔታው ተሳሳቅ ወንዝ ተኛ በደረቱ በልቡ ሲሳ ቅለቱ እሷን መሄድ ተራዋ ስለነበር የትም እንዳልነበረች ሆና ተነሳች። እቃ የመርሳትን ያለ እንኳ ቅር ይላት ተነሳች። ለካ እኔ እንጂ እሷ አልተሻገረችም ነበር። ማነሽ ባለ ሳምንት ተነሳች ተያልላት ተሻግር ያገኘውትን ተሻግራ ካላየች መልኩን ሚዛን አይስትም ልኩን ኢፍ ኤኒቲንግ ካን ጎ ሮንግ ኢት ዊል ኢትስ መርፊ ለው ተያልላትን ትሂድ ለከርሞ ተሻግሮ ሰው አለመውደድ ወንዛም ነው ጎጆ አለማልመድ እሱን እሱን እንጂ መጠንቀቅ መሄድ ውስጥ ተራዋ ነው። ማነሽ ባለ ሳምንት ተሻገሪ። አመሰግናለሁ። በስመ አብ ወወልድ ወደርኳት በስመ አብ ወወልድ ወደርኳት ጠራራ ቀብር ላይ ሳኳት መርዶ ተኩል ላይ ሳቀችኝ የሆነች ያኖርኳት ትውስታ ነገር የሆነች ቀኒቷንና ሳቷን ያወኳት መጽሐፍ ነገር መሰለችኝ የሆነች አረንጓዴ ድምፅ በስማብ ወልድ ወደድኳት አይመዴ አይመርዴ አልኳት አይገር ገርግመዴ አልኳት ተንተባተብኳት ቃላት ላይ የኩኝ በዳዴ ወይ ጉዴ አፌን ልምታ ብዬ እንደልጅ በስተጉልምስና ግልጅ አስማት መስላኝ እንዳልገልጣት ቅዠት መስላኝ እንዳልገላበጣት ሕልምናትን ብዬ እንዳልተው መርዶ ነገሩን ጠርተው እናት አሉ እውነታ ኖርናታ በስመ አብ ወልድ ወደድኳት ኳት ሸመደድኩ በቃ ላይ አስኳት ማን ነበር ስሟ? እንደውም እስትንፋስ ሆድ እንደማሳው ንፋስ ማጭድ አላዋስኳትም እንደ ወይን ጠጅ ፀሐይ ሄድኩና ካረንጓዴ ገላዋለት ማን ነበረች? እንደውም ግጥም እንደውም እንደውም ግጥም ሲያነቡ ወዳጆች እንደሚመርቁት እመርቃታለሁ። መልክሽን ቁርጥ ማታ ይኸው ታምሪያለሽ። ስልሽ በምክንያት ነው። ሳቅሽ ይኸው ነው ተፈጥረሻል ትችያለሽ። ከንፈርሽን በመጽሐፍ አሳትኝ በስመ አብ ወልድ ወደርኳት እንደ ፖለቲካ ተንታኝ ዘበራረግኳት ሐምሌ ነሐሴን ቆፈን መስከረም ደረት ላይ ሞኳት ገላዋ ላይ የተዘራውን የሆነ ትንቢት ዝማሬ የሆነ ዝክር ውዳሴ ለቀምኩት በአፍ በመላሴ ከጠጉሯ እስከ ጥፍሯ አነበብኳት በከንፈር ምራቅ ደከንኳት ስሟን አቃሰጥ ኳጋንንት ከጎኔ ራቅ አረ ተው ተው ባክ ሂድ ለእሷ ከሚሰማኝ ከምን ተባተበው ልትፈልግ ትርጉም እርጉም

በቀን ሲታነፍ የሌት ክብር ከጭን ዳር ሲቀም ሱራት እቴጌ ሳልታጠቅ ነው የምታውቀኝ እያሉ ጠባቂ ከማስፈራራት የጭንሽ መተናነሴን እና የቀን ተቀን መኮፍሴን ለአስማማው አንድ ላድርገው እርቃኔን ፊትሽ እንደማገጠው በአደባባይም ልግለጠው። በስማሞል ወደቅን የክብር ፀጋ ወለቅን። አላፈርንም ግን በፍቃር ጠፋን ባለግን ጢሻም ስር አልተሸሸግን። አዳም ወዴት ነህ? አትፈልገኝ ከእሷ ጋር ብጠፈም አልጎዳም። ፀጋ ተገፋኋል አይበርድም። ከእሷ ጋር እጋፈፋለሁ እስክሞት። እሱ ይበቃል። እንኳን ልብስ ቆዳም ይሞቃል። ከአጥንት ጋር ነው መፋተግ። እግዚኦ፣ አረ ንፋቂ እባቤ ቢያሳስታትም አትከሰኝም፣ አልከሰኳትም። ጣቴን ልጎዳት አልቆሰርኩባትም፣ የቀሰርኩባትም አልጎዳትም። ምን ምን ተሰዳደምን ተረጋገምን ክብራችንን አሽቀንጥረን መዋረዱን አጣጣምን። የሆነውን ሊሰውየመው መላካችን ይከብደዋል። ከአሁኑ ወዲያ ስማችንን ሰይጣናችን ያወጠዋል። ወደደች አዋረደችን በምትጸየፈው ጠራችን ወደድኳትና ሰደብኳት በምጠራው ጠላዋት አነስን አብረን ኮሰስን በፍቅር የቆሰለውን በክብር የረከስ ነውን በወርደት ተፈዋወስን። ደምግባቷ ሆነኝ ትፋቷ በሰንበር ተኳለ ፊቷ እንደ ቀማኛ ረገጥኳት ጥፍሮቿ ሞረደችብኝ አንገቷ ዙሪያ ስጀግን ከሞዳር ተወረገረግን። በስመ አብ ወልድ ወደድኳት ወደደች አዋረደችኝ። በምጠላው በምትጸየፈው በምደነገጥ ጠራችኝ። እረ ተው፣ እረ ተው፣ ሂድ እባክህ ለእሷ ከሚሰማኝ ከምንተባተበው ሰዓት ከማስበው ከማወሳሰበው ከምወሳሰበው መጽሐፍ እስከምተው ከምር በተበተው ልትፈልግ ትርጉም እርጉም ቶኝማ ማወቅ ማደግንማ በስተርጅና ወለቅ ነው፣ ጨቅላነትን ዳግም መወቅ ነው። እንደ ልጅ እንሁን በእርግጥ ልጅ ሆነናል። ካላመንክ ጡቱ አልጠይቅም